ሰላም ሰላም ጤና ይስጥልኝ የተወደዳችሁ ሆፕ ስኩል ቤተሰቦች፣ እንዴት ናችሁ? በያላችሁበት የዓለም ዳርቻ ሁሉ ሰላማችሁ ይብዛልኝ። ይህ ሆፕ ስኩል ነው። እኔ ደግሞ ጌች ነኝ። ዛሬ ፓርት ስሪ 100 ሾርት ኤንድ ኢቲ እንግሊሽ ፍሬዝስ ፓርት ስሪ፣ መቶ ያክል አጫጭር አረፍተ ነገሮችን ወይም ሀረጎችን የማንበብና የመጻፍ ቻለንጅ ሶስተኛው ደረጃ ላይ እንገኛለን። ስለዚህ ዛሬ ደግሞ የምናስተምረው ወይም የምንማረው ምን ሊሆን ይችላል? በባለፈው ማመስገንና ምንድን ነበር ያየነው? ማመስገንና መተማመንን አይተናል። ዛሬ ደግሞ መጠይቅ ቃለ መጠይቆች ናቸው። እነዚህን ቃለ መጠይቆችን ከመጀመሪያው እስከ መጨረሻው ረጋ ብላችሁ ለመከታተል ሞክሩ። የመጀመሪያዎችን በደንብ አይታችሁ ከሆነ ይህኛው እየቀለላችሁ ነው የሚሄድ። አንደኛ ፓርትን በደንብ አንብባችሁና ጽፋችሁ ከመጣችሁ ሁለተኛ ፓርት እየቀለላችሁ፣ እንዲሁም ደግሞ ሶስተኛ ፓርትም እየቀለላችሁ ነው የሚሄደው። አሁን ሶስተኛ ፓርት ደግሞ ብዙ ጊዜ አንድ ሰው ሲጠይቀን ስማችን ሊሆን ይችላል፣ እድሜያችን ሊሆን ይችላል፣ ስለ ስራችን ሁኔታ ሊሆን ይችላል፣ ስላለንበት ሁኔታ ሊጠይቀን ይችላል። ሲጠይቀን ምን ብሎ ሊጠይቀን ይችላል? እኛስ ምን ብለን እንመልሳለን? እንዲሁም ምን ብለን እንጠይቃለን? የሚሉትን ደግሞ ዛሬ በግልጽ አንድ ባንድ የምናይ ነው የሚሆነው። ረጋ ብላችሁ ከመጀመሪያው እስከ መጨረሻው ተመልከቱ። ከዚህ በተጨማሪ የዚህ ቻናል አዲስ ይሆናችሁ? ይህንን ቪዲዮ ስትመለከቱ እያንዳንዱን ሰብስክራይብ እያደረጋችሁ ትተባበሩ ይዘንድ ከወዲሁ አሳስባለሁ። ነባር ቤተሰቦቻችን ደግሞ ከዚህ በፊት ስታደርጉት ከነበረ በላይ ሸር እና ላይክ ታደርጉልኝ ዘንድ በጥብቅ አሳስባለሁ። ከዚህ በመቀጠል ደግሞ አሁን እያንዳንዱን ከመጀመሪያው እስከ መጨረሻው ረጋብዬ እያስረዳኋችሁ ሄዳለሁ። እናንተም ማስታወሻ በመያዝ ተከታተሉ። በውስጥ መስመር መማር ለምትፈልጉ ከዚህ ጋር የማስቀምጥላችሁ ስልክ በቀጥታ በመደወል በኢሞ በዋትሳፕ በቴሌግራም እንዲሁም ደግሞ ሊንኮቻችን በመጠቀም በቀጥታ የምታገኙ ነው የሚሆነው። በሳምንት አምስት ቀን ከሰኞ እስከ አርብ ባሉ የስራ ቀናት ከጠዋቱ እስከ ማታ ወይም እስከ ምሽት በኢትዮጵያ እስከ ሰባት ሰዓት ድረስ በኦንላይን እያስተማርን እንገኛለን። እናንተም በኦንላይን ትምህርታችሁን ለመከታተል ሊንኮቻችን እንዲሁም ስልኮቻችን ዲስክሪፕሽን ላይ ታገኛላችሁ። ከዛ ላይ በመግባት እያንዳንዱን መማር የምትፈልጉትን ነገር ልታሳውቁን እና በአጭር ጊዜ እናንተም ልታወቁ እንደምትችሉ ከወዲሁ እገልጽላችኋለሁ። አዲስ ተመዝጋቢዎች ከሆናችሁ ዛሬውኑ ሳይረፍልባችሁ መጠየቅና መደወል ትችላላችሁ። በአጭር ጊዜ አቀላጥፋችሁ እንድትጽፉ እንድታነቡ እናደርጋለን። የምናስተምራቸው የትምህርት አይነቶች አማርኛ፣ እንግሊዝኛ፣ ሂሳብ እና ሌሎችንም ቋንቋዎች በተጨማሪ እያስተማርን እንገኛለን። እናንተም የዚህ ድል ተካፋይ ትሆኑ ዘንድ ይኸው ዛሬ ይዘንላችሁ መጠናል። አሁን ቀጥታ ወደ ትምህርቱ ነው የምንሄደው። ረጋ ብላችሁ እስከ መጨረሻው ለመከታተል ሞክሩ። አብራችሁ ይቆዩ። One, 100 short and easy English phrases part 3 መጠይቅ የዛሬው የመጀመሪያው እርሳችን መጠይቅ ይሆናል ማለት ነው። ይህንን መጠይቅ እንዴት አድርገን እናነባለን እንጽፋለን እንዲሁም እንዴት ማወቅ እንችላለን ለሚለው ደግሞ አሁን በግልጽ የምናይ የሚሆነው ረጋ ብላችሁ ተከተሉ። የመጀመሪያው what is your name what is your name ምን ማለት ነው? what is your name ካልነ ስምህ ወይም ስምሽ ማን ነው። ዋት ኢዝ ዮር ኔም ብሎ ሲጠይቀን፣ አንድ ሰው ሊጠይቀን ይችላል። እኛም መጠየቅ እንኳን ብንፈልግ በእንግሊዝኛ መጠየቅ ት ም ነው ዮር ም ደግሞ ምን ብለን እመልሳለን? ማይ ኔም ኢዝ የኔ ስም ማለት ነው። ማይ ኔም ኢዝ አስቲር ማይ ኔም ኢዝ አለሙ ማይ ኔም ኢዝ ሳራ ማይ ኔም ኢዝ ማርቲ ብለን ኋት ኢዝ ዮር ኔም ስለዚህ እዚ ጋር የመጀመሪያው ኋት ኢዝ ዮር ኔም ካልነ ምን ማለታችን ነው ስምህ ኦር ስምሽ ማን ነው የአንቺ ስም ወይም ያንተ ስም ማን ነው ማለታችን ነው ስለዚህ ኋት ኢዝ ዮር ኔም ካልነ እንዴት ነው የምንለው ስንመለስ ደግሞ ማይ ኔም ኢዝ የኔ ስም ማለት ነው ማይ ኔም ኢዝ? አስቴር ኦር አበበ ብለን መግለጽ እንችላለን ማለት ነው። ስለዚህ ከዚህ ጋር ስማችን ብቻ ነው የሚጠይቀን። what is your name ማለት ያንተ ወይም ያንቺ ስም ማነው? ማለት ነው። ያንተ ወይም ያንቺ ስም ማነው? ማለት ነው። ወደ ሁለተኛው ስኔት ደግሞ where are you from where are you from። where ማለት ቦታን ነው የሚገልጸው። ቦታን ነው የሚገልጸው። ስለዚህ where are you from ካልነ ከየት ነህ ወይም ከየት ነሽ የመጣሽው ከየት ነው ወይም አንተ ወይም እሷ ከየት መጣችሁ የሚለውን ይገልጽልናል ማለት ነው። ስለዚህ አይ አም ፍሮም ብለን ነው የምንጀምረው ስንመልስ። ቅድም ማይ ኔም ኢዝ ብለን ነው አይደል የመለስ ነው። አሁን ደግሞ አይ አም ፍሮም አዲስ አበባ ኦር አም ፍሮም ዱባይ ኦር አም ፍሮም ሀዋሳ ማለት እንችላለን። ስለዚህ ይሄ የሚገልጽልን ምንድን ነው? ኮር ካልነው ቦታ ነው። ከየት ቦታ መጣሽ ማለት ነው ወይም መጣህ ማለት ነው። የምንገልጸው ከየት ቦታ ነው የመጣኸው፣ ከየት ቦታ ነው የመጣሽው የሚለውን ይገልጽልናል ማለት ነው። ስለዚህ ስንመልስ ደግሞ አይ አም ብለን እንጀምራለን ማለት ነው አይ አም። ስለዚህ አይ አም ፍሮም አዲስ አበባ ማለት እንችላለን። እንደመጣንበት ሁኔታ የራሳችን አገላለጽ መግለጽ እንችላለን። ስለዚህ ዌር አር ዩ ፍሮም በሉ እስኪ። ዌር አር ዩ ፍሮም፣ ዌር አር ዩ ፍሮም፣ ዌር አር ዩ ፍሮም፣ ዌር አር ዩ ፍሮም እስኪ። አይ አም ፍሮም በሉ እስኪ አይ አይ አም ፍሮም አዲስ አበባ ወልዲያ ብቻ የተመቻችሁ ማለት ትችላላችሁ። ስለዚህ አይ አም ፍሮም አዲስ አበባ ማለት ይቻላል። ዘኔክስት፣ ሃው ኦልድ አር ዩ። ሃው ኦልድ አር ዩ ምን ማለት ነው? ሃው ኦልድ አር ዩ ማለት እድሜህ ስንት ነው፣ እድሜህ ወይም እድሜሽ ስንት ነው ማለት ነው። ስለዚህ ይሄ ደግሞ እድሜህ ወይም እድሜሽ ስንት ነው ካልነ ምን ያህል እድሜ ሊሆን ይችላል፣ ራስንዩ ወይም ራስን ግለጽ አላግም ስለዚህ እድሜህ ስንት ነው ወይም እድሜሽ ስንት ነው ከተባልሽ፣ አይአም አም ብለን ነው የምንጀምር እኔ ማለት ነው። እሺ ሃው ኦልድ አር ዩ ካለሽ አንድ ሰው ወይም ካለ አንተን ምንድነው የምትለው? አይአም አም ቴን ኦር 4 5 6 ትዌኒ ምናምን የተመቸን የአንተን እድሜ መግለጽ ነው። ስለዚህ ለምሳሌ ሀያ አምስት ነው እድሜ ለማለት ብትፈልግ አይአም ትዌኒ ፋይቭ ይርስ ኦልድ አይአም ትዌኒ ፋይቭ ይርስ ኦልድ ብለን እንመልሳለን። How old are you? I am 25 years old. 22 years old. 20 years old. 30 years old. ብቻ እድሜ ይሄን ያህል ነው እድሜ ይሄን ያህል ነው ብለን በራሳችን መመለስ እንችላለን። ስንመለስ ግን ምንድነው የምንለው? I am ብለን ነው የምንጀምረው። ለምን የራሳችን የተጠየቅ ነው። how old are you or where are you from I am ብለን ነው የምንጀምረው። እኔ ነው የምንለው። መቀመነሻችን ራሳችን መሆን መቻል አለበት ማለት ነው። ስለዚህ ሃው ኦልድ ሪ ውስጥ ባሉ አይ አም ትዌንቲ ይርስ ኦልድ፣ አይ አም ፎርቲ ይርስ ኦልድ እንላለን ማለት። ስለዚህ እኔ ይህ ያህል እድሜ ነው፣ እኔ ይህ ያህል አመቴ ነው እያል እንገልጻለን ማለት ነው። ዘኔክስት፣ ካን ዩ ሄልፕ ሚ። ካን ዩ ሄልፕ ሚ እስኪ በሉ፣ ካን ዩ ሄልፕ ሚ እስኪ ድገሙት። ካን ዩ ሄልፕ ሚ ምን ማለት ነው? ልትረዳኝ ትችላለህ ኦር ልትረጅኝ ትችያለሽ ማለት ነው። ለሁለቱም ፆታ መጠቀም ይቻላል። እዚጋ ለሴትም ለወንድም ምንም የሚያግደው ነገር የለም። ስለዚህ ካኒው ሀልፕ ሚ ካልነ ልትረጂኝ ትችያለሽ ኦር ልትረዳይ ትችላለህ ማለት እንችላለን። ካኒው ሀልፕ ሚ ልትረዳይ ትችላለህ ስንመልስ መርዳት ካሰብነ የስ አይካን ማለት እንችላለን። አንድ ሰው ልትረዳይ ትችላለህ ካኒው ሀልፕ ሚ ብሎ ሲጠይቅህ መርዳት ከፈለክ ምን ትላለህ? የስ አይካን መርዳት ትችላለሁ ማለት ነው። አልችልም ካል ደግሞ ኖ አይካን ኖት ኖ ኖት አልችልም ማለት ነው። ስትመለስ ካን ይሆልፕ ሚ ብሎ ስጠይቀ አንድ ሰው መርዳት ፍላጎቱ ካለህና ብቃቱ ካለህ የስ አይካን ብለት ትጀምራለህ። እንዲሁም መርዳት ማትፈልግ ከሆነ ደግሞ ኖ ኖት፣ ኖ ይካንት፣ ኦር ኖ ይካንኖት ብለት መመለስ ይቻላል ማለት ነው። መመለስ ይቻላል። ዘኔክስት ዋት ታይም ኢዝ ኢት። ዋት ታይም ኢት ምን ማለት ነው? ዋት ታይም ኢዝ ኢት ዋት ታይም ኢዝት ካልነ ስንት ሰዓት ነው ዋት ታይም ኢዝት ስንት ሰዓት ነው እስኪ በሉ ዋት ታይም ኢዝት ዋት ታይም ኢዝት በሉ እስኪ ዋት ታይም ኢዝት ስንት ሰዓት ነው ዘ ታይም ኢዝ ብለን ነው የምንነሳው ዘ ታይም ኢዝ ቱ ኦክሎክ ዘ ታይም ኢዝ ቱ ሃፍ ኦክሎክ ዘ ታይም ኢዝ ስሪ ኦክሎክ ብለን መመለስ እንችላለን። እዚህ ጋር አሁን እኔ ምላሾች የሉም በራሴ ነው እየመለስኩላችሁ ያለ። እናንተ ምላሾችን እኔ እንደምለው እየደጋገማችሁ በሉት እሺ። ስደጋግሙት ይመጣላችኋል። አስፈላጊ ሆኖ ከተገኘ ደግሞ ኮመንት ሴክሽን ላይ ያስቀምጡልኝ ከነ ምላሹ። በሌላ ቪዲዮ እሰራላችኋለሁ። ቤተሰብ፣ በየትኛውም የዓለም ዳርቻ ሆናችሁ እየተከታተላችሁ ያላችሁ እህት ወንድሞቻችን፣ እዚህ ጋር እስካሁን ሰብስክራይብ ያላደረጋችሁ ካላችሁ ሰብስክራይብ አድርጉ፣ ላይክም ሸርም አድርጉ። ቻናላችን ትንሽ የእይታ መጠኑ እየዘቀዘቀብን ስለሆነ በደንብ ትናንትና ከዚህ በፊት ከምታደርጉት በላይ አሁንም ላይክ እና ሸር እያደረጋች ትተባበሩ ዘንድ ከወዲሁ ማሳሰቢያ መስጠት ፈልጋለሁ። እናንተም እንደማታሳፍሩኝ አውቃለሁ። እሺ እንቀጥል። ዋት ታይም ኢዝ ኢት ካልነ ስንት ሰዓት ነው ማለት ነው። በምላሹ ደግሞ ዘ ታይም ኢዝ ብለን እንቀጥላለን። ዘ ታይም ኢዝ ቱ ኦክሎክ፣ ዘ ታይም ኢዝ ትሪ ኦክሎክ፣ ዘ ታይም ኢዝ ቱ ሃፍ ኦክሎክ፣ ሁለት ተኩል ነው ሁለት ሰዓት ነው፣ ሶስት ሰዓት ነው እያልን መግለጽ እንችላለን ማለት ነው። እንችላለን ዘ ኔክስት፣ ሃው ማች ዚስ። ሃው ማች ዚስ ማለት ይህ ስንት ነው፣ ይህ ስንት ነው። ሃው ማች ዚስ በሉስቲ ሃው ማች ኢስ ዚስ ማለትም ይቻላል። ሃው ማች ዚስ ማለትም ትችላላችሁ። ስለዚህ ሃው ማች ዚስ በሉስቲ ሃው ማች ዚስ ምን ማለት ነው? ይህ ስንት ነው ይህ ነገር ሱቅ ላይ ገብታችሁ ልብስ ሊሆን ይችላል እቃ ሊሆን ይችላል ሽቶ ሊሆን ይችላል። ማንኛውም ነገር ስትጠይቁ ሀው ማች ኢዝ ዚስ ማለት ትችላላችሁ። ሀው ማች ኢዝ ዚስ ምን ያህል ነው እያላችሁ። ስለዚህ እሱ በምላሹ ደግሞ ይህን ያህል ብሎ ይነግራችኋል ማለት ነው። ዚስ ኢዝ ቴን ብር ሊላችሁ ይችላል። ዚስ ዝ ዋን ሀንድረድ ብር ሊላችሁ ይችላል። ዚስ ዝ ዋን ሳውዘንድ ብር ሊላችሁ ይችላል። አንድ ሺህ ብር ነው፣ ሁለት ሺህ ብር ነው፣ ሶስት ሺህ ብር ነው ብሎ ሊነግራችሁ ይችላል። ስለዚህ ሀው ማች ኢዝ ዚስ ብላችሁ መጠየቅ ትችላላችሁ ማለት ነው ዘ ኔክስት ኋት ኢዚስ ኋት ኢዚስ ኋት ካልነ ምንድን ነው የሚለውን ይገልጽልናል ሀው ማለት ማንኛውንም ነገር ነው ይሄ ገን ኋት ኢዚስ ነው አይደል የሚለው ኋት ኢዚስ ካልነ ይህ ምንድን ነው አንድ ነገር ብቻ ማለት ነው አንድ ነገር ነጥለን ስናወጣት ይህ ምንድን ነው ይህ ምንድን ነው ስንት ነው አይደለም ያለው ምንድን ነው ይህ ምንድን ነው ማንነቱን ነው የምንገልጽ? ይህ ምንድን ነው? what is this this is a t-shirt or this is a book ሊለን ይችላል። ምንድነው የሚገልጸው ማንነቱን ነው፣ የዛ እቃ ማንነት ነው እየጠየቀን ያለ። what is this ካልነ ይህ እቃ ምንድነው ነው። how much is this ደግሞ ይህ እቃ ምን ያህል ነው ነው። ልዩነቱን በደንብ ይዩት። how much is this ካልነ ያ እቃ ለመግዛት ነው የምንፈልገው። ስለዚህ ምንድነው የምንለው? how much is this ካልነ ይህ እቃ ምን ያህል ነው ነው። እቃውን አውቀነዋል ወይ መጽሐፍ ነው ወይ ደብተር ነው ወይም እስክሪብቶ ነው ወይም ቲሸርት ነው ወይም የሆነ ነገር ብቻ የምንፈልገው ነገር ነው አውቀኗል ስለዚህ ምንም ነው የምንጠይቅ ዋጋውን። ዋጋውን ስንጠይቅ ደግሞ ሀውማች ኢዚስ። ነገር ግን እቃውን አላወቅነው ማወቅ እንፈልጋለን። ምን ብለን እንጠይቃለን? ኳት ኢዚስ፣ ይህ ምንድን ነው። ኳት ኢዚስ በደንብ የነዚህን የሁለቱን ልዩነት ያዟቸው። እሺ ሀውማች ኢዚስ እና ኳት ኢዚስ የተለያዩ ናቸው። ሀውማች ኢዚስ ማለት ይህ ዕቃ ምን ያህል ነው ኳቲዚስ ማለት ይህ ዕቃ ምንድነው ነው። ይህ ዕቃ ምንድነው? ኦኬ፣ ዘኔክስት ዩ አንደርስታንድ። ዩ አንደርስታንድ ማለት ተረድተኛል፣ ኦ ተረድተሽኛል ማለት ነው። ዩ አንደርስታንድ። አሁን እናንተን እያስተማርኳችሁ ነው አይደለ? ዩ አር አንደርስታንድ ብላችሁ ተረድታችሁኛል እያልኳችሁ ነው። ዩ አንደርስታንድ፣ ዩ አር አንደርስታንድ፣ ተረድታችሁኛል እያልኳችሁ ነው። ስለዚህ እናንተ ተረድታችሁ ከሆነ? አይ አንደርስታንድ ዩ ትላላችሁ፣ የየራሳችሁን ማለት ነው። ኦ በጋራ ከሆነ ደግሞ ዊ አንደርስታንድ ዩ ተረድተንሃል ማለት ነው። ተረድቻለሁ ከሆነ አይ አንደርስታንድ ዩ። አልተረዳሁም ካላችሁ ደግሞ አይ ዶንት ኖ አንደርስታንድ፣ አይ ዶንት ኖ አንደርስታንድ ማለት ትችላላችሁ፣ ማለት ነው ትችላላችሁ። ዘ ኔክስት ዌር ኢዝ ዘ ባዝሩ፣ ዌር ኢዝ ዘ ባዝሩ። ባዝሩም ማለት መታጠቢያ ቦታ ማለት ነው። ባዝሩ ይችን ያዙ። ባዝሩም ካልነ መታጠቢያ ቦታ ማለት ነው። ስለዚህ where is the bathroom ካልነ መታጠቢያ ቦታው የት ነው። where ማለት ቦታን ነው የሚገልጽልን። where ካልነ ቦታን ነው የሚገልጽልን። ስለዚህ where is the bathroom፣ where is the bathroom መታጠቢያ ቦታው የት ነው። ባዝሩም ማለት መታጠቢያ ነው። where ማለት ደግሞ የት ማለት ነው። ስለዚህ መታጠቢያ ቦታው የት ነው። where is the bathroom ካልነ መታጠቢያ ቦታው የት ነው ያለን ነው። እስኪበሉ በሉ። where is the bathroom፣ where is the bathroom። መልሳችሁ ምን ይሆናል? the bathroom is next to toilet፣ ከሽንት ቤት ቀጥሎ ሊሆን ይችላል። next to kitchen፣ ከኪችኑ ቀጥሎ ሊሆን ይችላል ብለን መመለስ እንችላለን ማለት ነው። ቤተሰብ ዛሬ ያየናቸው በጣም አስፈላጊና ቀላል የሆኑ አጫጭር አረፍተ ነገሮች ሶስተኛው ፓርት ላይ ነው የምንገኘው። እነዚህን በማንበብ እና በመጻፍ እንዲሁም በማስታወሻችሁ በመያዝ በተደጋጋሚ በማንበብ ራሳችሁ መለወጥ እና ለጥያቄዎች መልስ ትሰጡ ዘንድ ዛሬ ቀለል ባለ ሁኔታ አሳይቻችኋለሁ ብዬ አስባለሁ። ከዚህ በተጨማሪ ደግሞ እንዲሰራላችሁ የምትፈልጉት ማንኛውም ነገር ካለ ኮመንት ሴክሽን ላይ ያስቀምጡልን። በቀጣይ ፓርት ፎርን እንቀጥላለን። ሶስተኛውን አሁን ጨርሰናል። በቀጣይ አራተኛ ክፍል አራት ላይ እንገኛለን። ክፍል አራት ላይ ደግሞ ምን ይዤ እንደመጣ ትጠብቃላችሁ። እስኪ ራሳችሁን ገምቱ። በክፍል አራት መቼም ከዚህ የተለየ ደግሞ በጣም ቀለል ያለና ሁሌ ጊዜ የምትጠቀሙት ነገር ይዤ እንደመጣ ተስፋ አድርጋለሁ። እናንተም ተስፋ አድርጉ። እስከዛ ግን እስካሁን ያሉትን ቪዲዮዎች ከመጀመሪያው እስከ ሶስተኛው ደርሰናል። እነዚህን በማንበብ እና በመጻፍ ራሳችሁ ልትለውጡ ይገባል። መጨረሻው አስራ አምስተኛው ፓርት ላይ እንደደረስነ ፈተና ይኖራል ፈተና ይኖረናል። የመጨረሻው አስራ አምስተኛው ፓርት ላይ እንደደረስነ ከመጀመሪያው ከአንደኛ እስከ 15ኛ ያሉ ፓርቶችን በማጠቃለል እንደ ፈተና የሚሆን ቪዲዮ ይዤላችሁ እመጣለሁ። ከዛ ላይ የምትጠየቁት ሁሉ ፈተና ትመልሳላችሁ ማለት ነው። ስለዚህ ያን ፈተና ለመመለስ ደግሞ የግድ እነዚህ ማንበብና መጻፍ መለማመድ ይጠበቅባቸዋል። ተማሪዎችን አወዳድራለሁ። መጨረሻ ላይ እያንዳንዱን እያወዳድሩክ ማን የከፍተኛ ውጤት እንዳመጣ ያለው ማለት ነው። ከዚህ በተጨማሪ በውስጥ መስመር ደግሞ የበለጠ ግልጽ እንዲሆንላችሁና መማርና መጻፍ ለምትፈልጉ ማንበብ ለምትፈልጉ እንዲሁም ለማውራት የምትፈልጉት ወንድሞቻችን ካላችሁ አማርኛ፣ እንግሊዝኛ ሌሎችንም ቋንቋዎች በውስጥ መስመር እያስተማርን እንገኛለን። በኦንላይን ከሰኞ እስካረብ በሳምንት አምስት ቀን በቀላ አንዳንድ ሰዓት ያክል በግሩፕ ወይም በግል እያስተማርን እንገኛለን። የእናንተን ፍላጎት መሰረት ያደረገ ትምህርት እየሰጠን እንገኛለን። እናንተም ራሳችሁን ለመለወጥ በቀጥታ ደውሉልን፣ አግኙን። ልዩ እገዛ እየሰጠን እንገኛለን። ከዚህ በተጨማሪ ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ተባበሩን። ላይክ እና ሸርም እያደረጋችሁ ይህንን ይሄንን ቻናል ታሳድጉልኝ ዘንድ የእናንተ ድርሻ ትወጡ ዘንድ ከወዲሁ አሳስባለሁ። አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። በሌላ ክላስ እስከምንገናኝ መልካም ጊዜ ይሁንላችሁ። ክፍል አራት ላይ እንገናኝ።